ሪል ስቴት ደስታው እዚህ ይጀምራል! ይህ አዋዜ ሰበር ነው። ኢራን በዛሬ ዕለት የ12 ቀኑ የእስራኤል ጦርነት ሰለባ የሆኑ ምርጥ የጦር አዛዦቿንና ሳይንቲስቶቿን የቀብር ሥነ ሥርዓት ግብዓተ መሬት ትፈጽማለች። እንደዚሁም በጦርነት ወቅት የተገደሉ የተወሰኑ ሰላማዊ ሰዎችም አብረው ቴሄራን ውስጥ ይቀበራሉ። ወደ ስልሳ ሰዎች ናቸው ብሏል ዘገባው። ፕሬዚደንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ ካሜኒ ከተደበቁበት ስፍራው ነው በሰጡት የቴሌቪዥን መግለጫ ድሉ የኛ ነው ትራምፕ በነፍስ ባይደርሱላት ኖሮ ጽዮናዊቱ አገዛዝ አልቆላት ነበረ ወዘተ በማለት የሰጡት መግለጫ ቆሽታቸውን እንዳሳረረው ተሰማ። ትራምፕ ትናንት አርብ ትሩዝ በተሰኘ ማኅበራዊ ሚዲያ ገጻቸው ስሜታቸውን ገልጸዋል። በመልእክታቸው የኢራን እስላማዊ አብዮት ሁለተኛው አያቶላን የ86 ዓመቱን ካሜኒን በጣም አስቀያሚና ወራዳ ከሆነ ሞት አትርፊዋለሁ ብለዋል። ሐሙስ ዕለት አሉ ትራምፕ፣ ካሚኒ ዐይኑን በጫው ታጥቦ ያለ ሐፍረትና ምን ይሉኛል ድል አውጀዋል ሲሉ ወንጅለዋቸዋል። ካሚኒ ኳታር ውስጥ በሚገኘው የአሜሪካ አየር ኃይል ጦር ሰፈር ላይ የሚሳኤል ሩምታ በመክፈት የምድራችን ልዕለ ኃያሊቷን ዩናይትድ ስቴትስ አሜሪካ ጆሮ እስኪቃጠል በጥፊ አጩለናታል ብለዋል። ትራምፕ ሲጽፉ አገሩ ነኩራለች፣ ሦስቱ እኩይ የኒውክሌር ጣቢያዎቹ ዶጋመድ ሆነዋል። እኔም ምን ውስጥ እንደተደበቀ አውቅ ነበረ። ይሁንና የዓለማችን ታላቅና ኃያሎች የሆኑት የእስራኤልም ሆነ የአሜሪካ ጦራሎች ሕይወቱን እንዲቀጩት አልፈቀድኩም ብለዋል። የካሚኒ ንግግርን የንዴትና የጥላቻ ሲሉ ገልጸውታል። ትራምፕ ኢራንን ፈጣንና የተሟላ ማገገም እንድታደርግ አቅም ይሰጣታል በሚል ማዕቀብና ሌሎች ነገሮች እንዲነሱላት ለማድረግ የጀመሩትን ሥራ መተዋቸውን አስታውቀዋል። በካሚኒ መግለጫ የተነሳ ኢሳያስ እንግዲህ እንደሰማኸው ነው የኢራኑ መንፈሳዊ መሪ አያቶላ ካሜኒ ከጦርነቱ በተኩስ አቁም ማብቃት በኋላ ተኩስ አቁሙም የፕሬዚደንት ዶናልድ ትራምፕ ስራ ነው። ሐሙስ ዕለት የሰጡትን እኛም በሙሉን እንዳለ ቃል በቃል አስተላልፈናል እና ይሄ የካሜኒ ንግግር ዶናልድ ትራምፕን ምን ያህል ቆሽታቸውን እንዳደበነው የሚገልጽ ነበረ። ትናንት በማህበራዊ ገጻቸው ያስነበቡት ስሜት እና በዚህም የተነሳ እስከ 30 ቢሊዮን ዶላር ሊያስገኛት ይችል የነበረው ማን ነው ኢራንን የማዕቀብ እንዲነሳላት የማድረግ በተለይ በተለይ እንደምታውቀው በጣም ተደራራቢ በሆነ የማያፈናፍን ማዕቀብ ውስጥ ነው የምትገኘው ኢራን እና ይህንንም ለመስፈር ከምታደርጋቸው ትንሽ የኢኮኖሚዋ አንቀሳቃሽ የሆነው ነገር ነዳጅና የተፈጥሮ ጋዛዋን በድብቅ በተለያዩ መርከቦች የእሷን ስም ባልያዙ፣ በተለያዩ ቴክኒኮች ወደ ቻይና የምትልከው ነበር። እና ይህም በተመለከተም ወደ ቻይና ብትልክ ችግር የለብኝም የሚል ቃል ሰጥተው ነበረ ዶናልድ ትራምፕ። ያ ማለት ምን ማለት መሰለ? በይፋ ማለት ነው። በራሷ ኢስላሚክ ሪፐብሊክ ኦፍ ኢራን የሚል ይጻፈባቸው ነዳጅ ጫኝ መርከቦቿ ቻይና የሚያስፈልጋትን ያህል ነዳጅ አንከብክበው መሄድ የሚችሉበት ማለት ነው። ስለዚህ ይሄ ደግሞ ለኢራን ኢኮኖሚ ምን ያህል አስተዋጽኦ ሊያደርግ እንደሚችል መገመት ይቻላል። የቻይናን የቻይናን ከፈቀዱ ሌላ ውስጥ ጋር ምን የተለየ ነገር ሊኖር ይችላል። ስለዚህ ሪሊ የኢራን ላይ ያለውን ማዕቀብ የመነሳት እድሉን የሚያሳይ ነበረ። እኔ እንደኔ ብጠይቀኝ አሁንም ይሄ ማዕቀቡ እንደሚነሳ እምነት አለኝ። ፕሬዚደንቱ አርብ ዕለት በዚህ መንገድ ቢጽፉም ዞሮ ዞሮ በአሜሪካና በኢራን መካከል የሚደረስ የኒውክሌር ስምምነት እስካለ ድረስ ይሄ ነገር እውን የሚሆን ይመስለኛል። ኢራን በከፍተኛ ሀብት ያላት ሀገር ናት። ሪል ከፍተኛ የነዳጅና የተፈጥሮ ጋዝ ምናልባት አንድ ቀን ልንሰራው እንችላለን። ትዝቆ የማያልቅ ማለት ነው። እና ይሄ ሙሉ በሙሉ በማዕቀቡ ተነስቶላት በዓለም ማህበረሰብ እቅፍ ውስጥ ሆና ይህንን ማድረግ መቻሏ ያው ጠቅላላ ያ ክልል የበለጸገ ክልል ነው እንደምታውቀውና እና እንደዛ የሚያደርጋት ነው የሚመስለውና ነገር ግን በዚህ መሃል የፕሬዚደንት ማለት የኢራኑ መንፈሳዊ መሪ አሊ ካሚኒ ንግግር እውነቱን ለመናገር ዶናልድ ትራምፕን በግል በጥፊ የጮሉ ያክል እያበሽቃቸው ነው። አሁን እንግዲህ በኢራን እና እስራኤል መካከል የነበረው ጦርነት በዶናልድ ትራምፕ ገላጋይነት ማለት ይቻላል ተቋርጧል። አሁን የኢራኑ መሪ የድል ባለቤት ነኝ ብለው እያወሩ ነው ያሉት እና በእርግጥስ የድል ባለቤት ሊያደርጋቸው የሚችሉ ነገሮች አሉ ወይ? እንደው ድል አድርጌያለሁ ሲሉ ምንድን ነው መነሻቸው?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

ፖሊጃ ያስተላለፈ እስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትሳፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማኅበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማታያዣ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሀሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል።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 ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። የተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። አዎ ይሄን የማውቀው ነገር የለም፣ ግን በዚሁ ዜና ላይ ትራምፕ ያሉትን ትራምፕ የሚሉት ምንድን ነው? ሰውየው ሀገሩ ነኩታለች ዴሲሜትድ ሰውዬው ሀገሩ ነኩታለች። ሶስቱ እኩይ የኒውክሊየር ጣቢያዎቹ ዶጋመድ ሆነዋል። እሱ ራሱ የት እንደተደበቀ አውቅ ነበረ እና የምድራችን ሀያል የሆኑት ኃይሎች የእስራኤልና የአሜሪካ እዛ ነበረበት ቦታ ሊገሉት ይችሉ ነበረ፣ ከሞት አትርፌዋለሁ ነገር ግን እሱ ከዛ ወጥቶ የተናገረው ነገር በጣም የሚያናድድ ነው ነው ያሉት። ስለዚህ አሁን ዶናልድ ትራምፕ እንደሚያምኑት የኢራኑ መንፈሳዊ መሪ ባለድል የሚያደርጋቸው ምንም ነገር የለም። ይልቁንም የፈረሰ በዚህ በ12 ቀን ጦርነት ውስጥ ሀገሪቱ በነኩታለች። ነው የሚሉት ዶናልድ ትራምፕ። በአንጻሩ ደግሞ የኢራኑ መንፈሳዊ መሪ ያሉት ምንድነው። አሜሪካ ፈጥና ጣልቃ አልገባች ሆን ኖሮ አይሁዳዊቷ ጽዮናዊቷ አገዛዝ አብቅቶላት ነበረ። ለመፍረስ እያፈከፈከች ነበር ነው ያሉት። አሜሪካም የገባችበት ምክንያት ጦርነት ውስጥ ምክንያት ኖሯ ሳይሆን ግልገሏን ሰይጣን ለማዳን ነው የገባቸው እና ያረገችውን አረገች እሷንም ቢሆን ጆሮ ግንዷን በጥፊ አጩለነዋል የሚል ነው መግለጫው ባጭሩ አሁን እስራኤል እንግዲህ በምን ሁኔታ ላይ ነው ያለችው የፈረሱ ቤቶች የቤንጃሚን ኔትናሁ የፍርድ ሁኔታ በምን ሁኔታ ላይ ነው ያለው? መልሶ ራሱን ከማቋቋም አንጻር ማለት ነው። ወደ ስፔሲፊክ ወደ እስራኤል ወደ ራሷ ጉዳይ ከማለፋችን በፊት በዚህ ውስጥ ዋነኞቹ ተፋላሚዎች ያው ኢራንና እስራኤል ናቸው። አሁን በእስራኤል በኩል እየተሰጠ ያለው መግለጫ ምንድን ነው? ከዚህ በኋላ ኢራንን የኒውክሌር መሳሪያ ለመጨበጥ ወይም የራሳቸውን የኒውክሌር መሳሪያ ለመያዝ አፋፍ ላይ የደረሱ ትሬሽሆልድ ካንትሪስ ከሚባሉት ውስጥ አድርገን አናይም፣ አንቆጥርም የሚል ነው። ስለዚህ በኢራን በኩል በኢራን በኩል የኒውክሌር ኃይል የሆነች ኢራን የመፈጠር እድሏ ለጊዜው እሱን ሙሉ በሙሉ አስወግደናል ብለው ያምናሉ እስራኤሎች። እና ይሄም ለብዙ ብዙ ዓመታት። ሁለተኛ ከዚህ ጋር ተያይዞ እስራኤል ተኩስ አቁም ቢደረግም፣ አንደኛ በኢራን ሰማይ ላይ ያላትን እስካሁን በአስራ ሁለት ቀናት ውስጥ ያረጋገጠችውን የአየር የበላይነት ማረጋገጧ እንደምትቀጥል ነው የገለጹት። በሌላ አነጋገር ያው ከዚህ በፊት እንዳልነው ከኢራን ላይ አይኗን እንደማታነሳ ማለት ነው። ይሄ አንዱ ነው። ስለዚህ አንደኛ እነዚህ የወደሙት የኒኩሊየር ጣቢያዎች ይህችን የማንቀሳቀስ ወይም በእነሱ ምትክም ሌላ ለማንቀሳቀስ ቢደረግ አሁንም ጦርነቱን እንዳለ እንደምትቆጥር እና በተመሳሳይ የአየር ጥቃት እንደምታወድመው ሁለተኛ ማንኛውም ሊደርስባት የሚችል የውክልና የሽብር ጥቃትም በሚኖርበት ጊዜ አሁንም ኢራንን በቀጥታ መምታት እንደምትቀጥል እንደዚህ እንደዚህ አይነት አቋሞች ወስዳለች። ይሄ አቋም ማለት ምንድን ነው? የእስራኤል የአየር የበላይነት እንደተጠበቀ እንዲቆይ የሚል ነው። ይሄ ምን ማለት ነው? ፕሮባብሊ ለምሳሌ የተለያዩ አየር መቃወሚያዎችን በማስገባት በአጠቃላይ በዚህ በኩል የነበረውን ድክመት ወይም የተወሰደባትን ብልጫ ለማካት ምንድን ነው የሚባለው ለማረም ለማረቅ ኢራን የምታደርጋቸው እንዲህ አይነት እንቅስቃሴዎች ቢኖሩ እስራኤል ጥቃት ልትወስድ እንደምችል ነው። ስለዚህ አሁን ያለኝን የአየር የበላይነት እሱን አስጠብቃለሁ የሚል አቋም ነው። በእስራኤል በኩል የምንሰማው። በኢራን በኩል ደግሞ እንግዲህ እስራኤል ያለችው ለምሳሌ አብዛኛውን የሚሳኤል ክምችቷን አውድም ያለው ነው የኢራንን ኢራን አላት ተብሎ የሚታስበው የቦሊስቲክ ሚሳኤል ክምችት እንደተለያዩ ዘገባዎች በሁለት ሺና በሦስት ሺህ መካከል ነው። ከዛ ውስጥ ከአምስት መቶ በላይ እስራኤል ላይ አውለዋለች እና ከዛ ያልተናነሰ ራሷ እስራኤል አውድመዋለች በመተኮስ ለመተኮስ ይዘጋጁ ክምችቶችን እንትን በማለት። ስለዚህ አሁን ሁለት ሺህ በሚለው ብንነሳ ምናልባት ኢራን የቀራት ከሺህ በታችን ሊሆን የሚችለው። ሶስት ሺህ በሚለው ከመጣን ደግሞ ሊኖራት የሚችለው እስከ ሺ አምስት መቶ ገደማ ወይም ከዚያ ያነሰ ነው። ነገር ግን ኢራን ከዚህ አንጻር ምንድን ያለችው? በተለይም በተባበሩት መንግሥታት ድርጅት የኢራን አምባሳደር ሞኒተር ለተባለው የመካከለኛው ምስራቅ ሚዲያ በሰጡት የጽሁፍ ቃለ ምልልስ ኢራን የቦሊስቲክ ሚሳይል ፕሮግራሟን ምንም የምትቀለብሰው ነገር ወይም የምታያቅበው ነገር የለም ብለዋል። ፕሬዚደንት ማለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት ከሆነ ሂሳያስ በጣም የሚገርም ነገር ነው። ኢራን ሀያ ሺህ ቦሊስቲክ ሚሳይሎች ለመስራት ነው ቅዷ ነው የሚ እሳቸው ሀያ ሺህ በጣም ከፍተኛ ቁጥር ያለው ይህንን ሀያ ሺህ ቦሊስቲክ ሚሳይሎች በመስራት እስከ 240 ድረስ ዓመተ ምሕረቱን ካልሳትኩ እስራኤል ትጠፋለች በሚል እምነት ነው ኢራን እየተንቀሳቀሰች የነበረው እና አቤታዊ አደባባዩ ላይ ትልቅ ሰዓት ነበረ። አሁን በጦርነት ተደመሰሰ። እሱም ያ ትልቅ ሰዓት የእስራኤል መጥፊያ ካውንት ዳውን ይባላል። ከ2040 ነው የሚነሳው እና ይህን ያህል ዓመት ቀራት ዓመቶች ይነሱ የለም ወይም በሰዓት ስታደርገው ይህን ያህል እስራኤል ልጠፋ ይህን ያህል ሰዓት ቀረ፣ 24 ሰዓት ሲያልፍ 48፣ እንደዚህ እየተባለ የሚሄድ ማለት ነው መጨረሻ ላይ 2040 ላይ ሲደረስ ዜሮ ሆናል ማለት ነው። የዛን ጊዜ እስራኤል የምትባል ሀገር መካከለኛው ምስራቅ ውስጥ አትኖርም የሚል ነው እና ይሄን የሚደግፍ ደግሞ በጎን የ20 ሺህ የባሊስቲክ ሚሳይል ክምችት እቅር ነበር ነው የሚሉት። ስለዚህ እስራኤል ዛሬ ተነስታ ባስጨነግፈው ኖሮ ነገ ማንቋቋመው ውድመት ነበረ የሚመጣበት በማለት ነው ጠቅላይ ሚኒስትሩ የተናገሩት። በእርግጥ እንዲህ አይነት ነገሮችን ስትመለከት እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። እንግዲህ ኢራን ሀያ ሺ የቦሊስቲክ ሚሳይል ማምረት እቅድ ላይ ካስቀመጠችና እስራኤል የምትጠፋበት ጊዜ ካውንተሩ ተቀምጦ እየቀነሰ እየቀነሰ ሄዶ ዜሮ ሲሆን እስራኤል ትጠፋለች ብሎ አንድን ሀገር በዚህ መልኩ አስቀምጦ መሳሪያ እያመረትክ ለማጥፋት አቅደህ መንቀሳቀስ ይቻላል ወይ? ከተንቀሳቀስክስ ደግሞ የዓለም ህግ ከዚህ ይህን እንዴት ነው የሚያየው? አይ ቲንክ ኢንተረስቲንግ ጥያቄ ነው ያነሳው። እኔም እንደማምነው የተባበሩት መንግስታት የሚባል ድርጅት ካለ ማለት ህሉና የእውነት ከሆነ እንዲህ አይነት አላማ አስቀምጠ እንደ ሀገር መንቀሳቀስ ለማንም አሁን ጥያቄ አሁን የኢራን ስላለች አይደለም የትኛውም ሀገር በአፍሪካ፣ በኤሽያ፣ በአውሮፓ፣ በላቲን አሜሪካ፣ በአውስትራሊያ በራሷ ኖርዛ ለማንም ሊፈቀድ የተባበሩት መንግስታት ድርጅት አባል ሆነህም መቀጠል መቻል የለብም። ይሄ ለምሳሌ ራሷ እስራኤልን ያጠቃል። ለምሳሌ እስራኤል ኢራን መጥፋት አለባት ብላ ብታራምድ በተባበሩት መንግስታት ድርጅት መወገድ ሳይሆን ከተባበሩ መንግስታት ድርጅት መባረር አለባት። ከዓለም ማህበረሰብ መወገድ አለባት። በሀገሮች መካከል ይሄን አታራምድም። በተመሳሳይ ሁኔታ ኢራን እስራኤልን አጠፋለው ብላ ስትል የማጥፋት ፖሊሲ ስታራምድ ማጥፋት አለማጥፋት መቻድ እሱን ሌላ ነገር ነው። ግን በራሱ ይሄ በሀገሮች መካከል ሲደረግ የተባበሩት መንግስታት የሚባል ድርጅት ካለ መንግስታዊ ፖሊሲ ሆነው እንዲራመድ መፍቀር የለበትም። እንዲህ አይነቱንም ሀገር የተባበሩት መንግስታት ድርጅት አባል አድርጎ መቀጠል አይችልም። ነገር ግን የዓለም ስሪት እንደዚህ ነው። የዓለም ስሪት እንደዚህ ነው። በመሆኑ ነው ዛሬ የምናየው በየጊዜው ዓለም ላይ ማቋረጥ ደም መፋሰስ የሚኖረው በዚህ ምክንያት ነው እንጂ እውነቱን ለመናገር ከዚህ በፊት ተናግረናል። ከዩኒፎርሙ በታች፣ ከቆቡ በታች ከምትናገረው ቋንቋ በተለየ ሰዎች ሰዎች ነን። ነገር ግን ይሄንን ለመገንዘብ የማያስችለን የሰው ልጅ አሁን አዋቂዎች ምንድን ነው እየተናገሩ ያሉት? በጣም በቴክኖሎጂ የተራቀቀ ዘመን ነው የአሁኑ ዘመን። ከዛሬ 50 ዓመት በፊት የሞተ ሰው ተፈቅዶለት እንደ ከገነት ወደ መሬት ለጉብኝት ቢመጣ ማመን አይችልም። የሚያየውን ለውጥ ማመን አይችልም። ቴክኖሎጂ የደረሰበትን ሕይወትን ያቀለለበትን መንገድ እመርታ መገንዘብ አይችልም አይደል፣ አይገባውም፣ ሊረዳ የሚያስቸግረዋል በአንድ ነገር በአንድ ነገር ደግሞ እሱ የተሻለ መሆኑን ያውቀዋል ይላሉ ያም ምንድነው ብታምንም ባታምንም ከአሁን ዘመን ሰው የዛሬ 5 ዓመት የነበረ ሰው ከ5 ዓመት ከነበረው ሰው የዛሬ መቶ ዓመት የነበረው ሰው ለህይወት የተሻለ ግምት አለው የተሻለ ሰው ነበረ ነው የሚሉት አሁን አንዳንዶች የመደመጥ ጉዳይ ነው የዚህ የቴክኖሎጂ እመርታ የሰው ልጅ ከጥንብ ምንድን ነው የሚባለው? እነዚህ ስጋ በል እንሰሶች እንትን አላለውም አልቀየረውም። አያ ስለዚህ አሁን ምንድን ነው የሆነው? ምንድን ነው የሆነው? የበለጠ የተራቀቀ እስኪ አስበው። ለምሳሌ አንበሳን ውሰደው። አንበሳን ሀያል የሚያደርገው ጫካወስ ምንድነው? ምንድን ነው የውሻ ክራንቻ ነው። ልብ ልብ አድርግ ሳይዙ ነው አይደለም እንዴ? መጠኑ ክብደቱ እና ይሄ የጤሄ ውሻ ክራንቻው ዋና የሚለቅስበት ጠርሴ መገንጠያው ማለት ነው። ጅብን ከሱ ያነሰ የሚያደርገው ሰውነቱና እንደዛ እያልክ ሂድ። አሁን የአንበሳን የውሻ ክራንቻውን አሁን ካለበት እጥፍ ማድረግ ብትችል ምንድነው? አንበሳው ላይ መጣ ሁለት የበለጠ ገዳይ የበለጠ ዘንጣይ እንዲሆን ብቻ ነው የምታደርገው። ቴክኖሎጂ የሰውን ልጅ አላሻሻለውም። እንደ ሰው የሥነ ምግባር ተገዢ ለህይወት ዋጋ የሚሰጥ ገብቷል። የአካባቢውን ህሉና የሚጠብቅ የተሻለ የ19ኛው ክፍለ ዘመን ሰው ያለ ጦርነት አይኖርም ነበረ። ምክንያቱም ጭንቅላቱ ኋላ ቀረ ነበረ አይደለም አሁን ያለው ሰው የሚለው ሰዎች በሳይንስና ቴክኖሎጂ እየታገዙ እየታረቁ ሲሄዱ ጭንቅላታቸው እያደገ ስለሚሄድ ወደ ጦርነት እንዲገቡ የሚያደርጋቸው ምክንያትም ስለሚታወቅ በሳይንስና ቴክኖሎጂ ከዛ በኋላ ጦርነትን እንዳይፈልጉ ማድረግ ይቻላል እና ፍጹም የሚል የሚለው የሳይንሱ እንትን ነገር ግን በጣም ጥልቅ አዋቂዎች አሉ፣ በዚህ ደረጃ የተናገሩና ያስቀመጡ። አንዱ ዶስቶቭስኪ የሚባል ራሽያዊ ፈላስፋ ነው። ደራሲ ሉታል ደራሲ ያጥራን ፈላስፋ ነው። እሱ ያለው እንዲያውም የበለጠ ደምጠ ያደርገዋል ነበር ያሉት ከራሱ ከሰው እንደዚህ ነው ያለው። ስለዚህ ዛሬ የምታዩ ይሄ ነው። በዚህ በ21ኛ ክፍለ ዘመን ላይ ተቀምጠን እንትን ሀገር እንትን ልታጠፋ እንትን እንደዚህ ሲባል ሰዎች በራሳቸው ምክንያት አንዱ ባለው ወታደራዊ በላይነት ተነሳ ትንንሾቹን ድቄት ካላደረግኩላል፣ ሌላው በሃይማኖትን ምክንያት አድርጎ የኔ ሃይማኖት ትልቅ ነው የአንተ ሃይማኖት ገደል ግባ ልጠፋ ይገባል፣ ሌላው በዛ በኩል ተነስቶ ደግሞ የራሱን እንትን አድርጎ ሲገዳደል ነው የሰው ልጅ ሬሳ እንድታይ ነው ቴክኖሎጂ ረዳ ምን የተለየ ነገር አለ? አሁን አሁን እኮ ቁጥላ በዚህ በሞባይል ስልክህ ድሮ ቢያንስ አታየም፣ እንዲህ አይነት ርካሽ መሆናችንን አታየም። አትሰጋም ነበረ። ስለ ዓለም ስለ ሰው ያለህ እንትን እኮ በጣም የተሻለ ነበር። እና ቴክኖሎጂ በዚህ መንገድ እየተራቀቀ መሄዱ ሰውነትን እያረከሰና ስታቲስቲካል እያደረገ መሄዱን ነው የምትመለከተው በጣም እርግጠኛ ነኝ የ19ኛው ክፍለ ዘመን ሰው የ19ኛው ክፍለ ዘመን ሰው ይላለ የፈላስፋ ያደረገውን ያደረገው ደስ ብሎት ነው ይላል። ትክክል ያደረገ መስሎት ነው ይላል። አሁን እኮ ይሄን እንድናወግዝ ገብተዋል። ጦርነትን እንድንጠላ እየተጠበቅን የተሻለ ሳይንሳዊ ዜጋ እንድንሆን እየተጠበቅን ነው እኮ ከ19ኛው ክፍለ ዘመን የበለጠ ደም የምናፈሰው። ገብቷል ቢያንስ እንደዛስ ትክክል ብለዋም ነው። ነው እኛ እያወገዝን ነው፣ ነገር ግን የበለጠ ሬሳ የምንረፈርፈው። ስለዚህ ላቀረብከው ጥያቄ ልመልስ የምችለው የስ ኢስ ፈኒ ወርልድ አያ። በሀብት አንዳንድ ቦታ ላይ ሀብት ስለሌለ ሰዎች የሚልሱት የሚቀምሱት አጥተው ይሞታሉ። ለዚህ ዘመን ከዚህ የበለጠ የሚዘገንን ነገር ምን አለ? ሰዎች የሚቀይሩት ልብስ አጥተው በብርድ ተቆራምደው አከው በጣታቸው ገላቸውን እየጋጡ የተባይ መናኸሪያ ሆነው ይሞታሉ። በተናጠል በገፍ ያልቃሉ። ሰዎች ብታምንም ባታምንም በቢሊዮን የሚቆጠሩ ረባቸው ነው የሚያድሩት፣ ጠምቷቸው ነው የሚያድሩት፣ ቆሽሻው ነው የሚያድሩት፣ አከው ነው የሚያድሩት፣ ባደሩበት ነው የሚሞቱት በየጊዜው እያ እኛ ግን ማርስ ላይ ሮቨርስ አስቀምጠናል። ማርስ ላይ አዲስ ህይወት ፍለጋ ማለት ነው። ይህን ያህል የተዛባ ዓለም ነው። ስለዚህም አንድ ሀገር ተነስቶ እንትን ሀገርን አጠፋለሁ ብሎ እግዚአብሔር የሰጠውን ሀብት ገንዘቡን እዛ ላይ በመዋል ማለት ቶታሊ ልክ ነገሮችን ረስቶ መቀጠል ይችላል። ስለዚህ ነው የዓለም እንቆቅልሽ። ስለዚህ ደግሞ ዜና መዘገብ ብቻ ነው የሚቻለው። መልካም ቅዳሜ ይሆንልህ። አሜን። መልካም ቀን እንግዲህ አለም